አንድ ለናቱ ሺ ለጠላቱ ይሉታል። እኔ ግን አንድ ለናቱ ሚሊየን ለጠላቱ ነው ካሳ እንደዚህ አንስበታል። ለብቻው ብርጌድ ነው፣ ይሄ ሰውዬ ለብቻው እዝ ነው እንዴ ካሳ ማለት ነው። መብረቅ የሆነ ሰውነት በጣም የሚገርም የሚገርም ጀግንነት፣ የማይታማ በጣም ያናደደኝ ሰው፣ በጣም ያሳዝነኝ ሰው ነው በቃ ካሳ ማለት ነው። ብዙ ስሜት እንዲሰማኝ የሚያደርገኝ ሰው ነው እውነት ነው ምላችሁ ካሳ ኃይሉ ከእናቱ ካትጠገብና ከአባቱ ከኃይሉ ነው የተወለደው የእናቱ አባት ራስ እና ምናምን ናቸውእና ኬክ እንደመጣ አላውቅም ሄነሪ የሚባለ የውጭ ሀገር ጸሐፊ ነው የጻፈው ካሳ ኃይሉ የኮሶ ሻጭ ልጅ ነው የሚል ኮሶ ሻጭ ልጅ እንዴት ነው የሚሆነው አያቶቹ ራስ አጎቶቹ ደጃቾች ታላቅ ወንድሙ እንደዚህ ደጃች ሁሉም ስልጣን ያላቸው መሳፍንቶች፣ መኳንንቶች፣ ነገስታት ዘር ያላቸው ሰዎች እንዴት አንድ ቁራጭ መሬት ታጣለች? እንዴት ራሳቸውን ያሰድባሉ? ኮሶ እየሸጠች። እና ደግሞ ኮሶ ምን ያህል ያወጣል? አዳታይም። ኮሶ ማንም በየግቢ አሁንም አለ እንኳን እና እንዴት ሊሆን ይችላል? የኮሶ ሻጭ ልጅ የሚለው የውሸት እሱን ለማጣጣል የተደረጉ ከዛ በኋላ በመጡ ነገሮች የተጠቀሱ ነገሮች ናቸው። ካሳ ኃይሉ ያደገው አጎቱ ጋ ነው። አባቱ በልጅነት ሞቶ ኖ አጎቱ ጋ ሳን ታላቅ ወንድሙ ጋር ክንፉ ክንፉ ደጃች ክንፉ ጋ ነው ያደገው እና ሲያድግ ውጊያን፣ ጦርን፣ አደንን ሁሉ ነገር ተምሮ ሊደርሺፕን ተምሮ ነው ያደገው ካሳ ማለት ነው እና ግብፆች ጋር ምናምን ክንፉ በሚያደርገው ጦርነት ወራሪዎች፣ የሱዳን ወራሪዎች በሚመጡ ግብፆችም አልፎ አልፎ ይመጣሉ ከእነሱ ጋር በሚደረግ ውጊያ እያየን ያደገው ማለት ነው እና ካሳ ከደጃሽ ክንፉ ጋር በቃ ይኸውልህ፣ ካሳ አንድ ችግር አለበት። ትልቁ ችግር ስታየው ፊል ታደረገዋለ በቃ ይሄ ሰውዬ ተራ ወታደር ተራ አገርጋይ፣ ወይ ደጃዝማች፣ ወይ የሆነ ነገር ሆኖ እንደማይቆም ያስታውቃል። በቃ ልጁ በቃ ለንጉስነት እንደተፈጠረ ስታየው ታውቃል። ፊል ታደረጉ ኦራውን ኢነርጂ ያስታውቃል። በቃ ማለት ጀግንነቱ ወኔው ከስልጣኑ በቃ እንደማትከለክለው ያስታውቃል በቃ ልጁ ምንም በቃ አይጠግብም፣ በቃ ማለት ሀይለኛ ነው በቃ እና ይገባቸዋል በቃ ክንፉም የልጆችን ስልጣን የልጆቹን የወለዳቸው ልጆች ስልጣን እንደሚሻማ ገባው። በቃ እና እንትል ባለበት ሰዓት ላይ እናቱ ታስጠፋውና ካሳን ማለት ነው ታስጠፋውና ተክለሃይማኖት ቤተክርስቲያን ተክለሃይማኖት ቤተክርስቲያን እንደዚህ እንትል ይነሳና ጦርነት ይነሳና

በቃ ይሄ ነገሩ አይመቻቸውም እና አኮረፈ፣ ሰውየው ምናምን በቃ እና ጠፋ፣ እንደዚህ በሌሊት ጠፋ። እና በቃ እንዲህ ነው አመሉ ነው፣ በቃ ማለት አይፈልጉትም። በሄደበት ቦላ አንድ ቦታ ደደብ ለበት ሶስ ሁሉም ባላባቶች ጋር ጠጋ ሲል ወዲያው ጀግንነቱን እና በቃ ኤነርጂውን ያዩት ይሄማ ስልጣኔ ሊነጥቀኝ ነው ይሉና፣ ማሸሽ ነው እሱን፣ ወይ ለመግደል ወይ ለማሰር ነው የሞክሩት። በዚህ ሰዓት ደግሞ ይጠፋል። ከዛ መጨረሻ ላይ የነበረው ምርጫ ሽፍታ ሆኖ ሽፍታ ሆነ። ሽፍታም ሆኖ አልቆየም፣ ወዲያው ነው በቃ የሽፍቶች አለቃ የሆነው እና እንዴት አድርጎ ከሽፍትነት ደግሞ ወደ ንግስና እንደወጣ ደግሞ በፓርቲቱ እገልጸዋለሁ ማለት ነው። ባዶ እግሩን ስታየው በቃ አካፋ ይዞ ስታየው ተራ ገበሬ መሰለህ አይደል? ቴዲ ነው ቴዲ፣ ቴዲ፣ ቴዲ። እስቲ እንግባ፣ እንዴት ነው ከሽፍታነት ሰው ከሽፍታነት እንዴት ነው ንጉስ ሊሆን የሚችለው? እስቲ እንመል ትልቅ መመልከት ጥሩ ነው፣ ማየት ጥሩ ነው። አፄ ቴዎድሮስ ማለት ነው። አፄ ቴዎድሮስ ማወቅ ያለብህ ነገር አንበሳይ፣ ወዲያው ነው የሽፍቶች አለቂ ነው። ጊዜ አልፈጅበትም። ቀስ ብሎ ደግሞ ከሱዳን ሽፍቶች ጋር ተስማምቶ አደገኛ ልላ ያለ ሽፍቶ ነው። ከሽፍታነት ደግሞ ወዲያው ነው አልቆየ፣ ወደ ገዢነት ተቆየረው። ይሄ ነገር አልተመቻቸውም። ቋራ አካባቢ፣ ጎንደር አካባቢ ወደ ገዢነት መቀየር ጀመረ፣ ወደ ተወለደበት አካባቢ ማለት ነው። ይህ ነገር ያልተመቻቸው ሰዎች አሉ። እነሱ እነማን ናቸው? ኢትዮጵያ አዛታይ ማወቅ ያለብህ ነገር ዘመነ መሳፍንት ላይ ነበረች። ዘመነ መሳፍንት ማለት ሁሉም ንጉስ። አሁን ለምሳሌ አራት ኪሎ ያለ መንግስት ዝም ብሎ ለአሻንጉል ቢቀመጥና የክልል መንግስታቶች የኦሮሚያ፣ የትግራይ፣ የአማራ ወይም ደግሞ የደቡብ ክልል መንግስቶች የበላይ ቢሆኑ፣ ከሱ ከፌዴራል መንግስት የበላይ ቢሆኑ፣ ዘመነ መሳፍንት ማለት በአጭሩ እሱ ነው ማለት ነው። የወሎ ለብቻ ነው፣ ትግራይ ለብቻ ነው። በዛ ሰዓት ማለት ነው ወሎ፣ ጎንደር ሁሉም ለብቻ ነው ማለት ነው። ሁሉም የበላይ ነው፣ ዝም ብሎ አይታዘዝም። ለውሸት ግን ለዲፕሎማሲና ለህዝቡ ተብሎ የነገሰ ንጉስ አለ፣ ግን የውሸት አሻንጉሊን ነው። እሱን ደግሞ በጣም ያዞሩት ከኋላ ነማናቸው? በዋነኝነት የወሎ መሪዎች የሆኑት ራሳ አሊ ነው። ራስ አሊ እናት አለው፣ አደገኛ እናት አለችው። ምን የምትባል ማለት ነው በድሮ ስሟ ሀሊማ ነው ሱማ ሺ ሙስሊም ናቸው፣ ማወቅ ያለባችሁ ነገር እና እንደ ክርስቲያን ነክሰው ነው እንትል የሚሉት። እና ራስ አሊ በጣም እንትል ነው። እና ቴዎድሮስ አልተመቸውም። ቴዎድሮስ የሚያደርገው ነገር አልተመቻቸውም። እናት እና ልጆች እና ጦር ሲልኩበት፣ እንደውም አንዱ ወንዲራል የሚባል ሰው እኔን ውጭንጥያም የኩሹሻጭ ልጅማ አንገቱን ይዤ ልሽ ነው መጠዋላት ነው እኛ ንግስቲቷ ማለት ነው ለአሊ እናት ማለት ነው እና ሲመጣ ቴዎድሮስ አሸንፍ ቴዎድሮስ ባይዘ ስትራቴጂ ስለሚያውቅ አወጋግ ስለሚያውቅ በጣም ብልጥ ስለሆነ እና ከፍለፊቱ ነው የሚያዋጋው። በቃ ፍለፊቱ ነው ስለሚያዋጋ ኢነርጂ ስለሆነ ለወታደሮች ሁሉ እንጂ ማሸነፍ የሌለበትን ጦርነቶች ነው የሚያሸንፈው። እና አሸነፈ ጦርነቱን፣ ጦርነቱን ሸሸንፍ ያዘው፣ ያን የፎከረውን ሰው። አንቺ አላት ስታሚ ነበር አሉ ኮሳ የታልስቲ አስጠጭኛ አና ነስቲ አላት። ነ እንዶም ጠጭ አንቺ ናሽም ብሎ ወቃቅጦን ያስጠጣት ማለት ነው። ወንዲራድን ከዛ በኋላ ላይ ንግስቲቷ ፈራችሁ ፈሩት። በቃ አሊና ንግስቲቱ ፈሩትና እናትና ልጅ ናቸው እንዳልኳችሁ ስልጣን ሰጡት። ደምቢያ ምናምን ሰጡት። በዚህ ሰዓት ላይ ጦርነት ከቱርኮችና ከአረቦች ጋር በሚደረግ ሰዓት ማንን ያፍናሉ? የራስ አሊ ልጅ፣ የራስ አሊ ልጅ። የራስ አሊ ማለት ዋና ያልኳችሁ እና የራስ አሊ ልጅ ትያዛለች። ማነች? የራሷ ልጅ ምን ትዋብ ነች፣ ምን ትዋብ ነች የራሷ ልጅ ማለት ነው። ከዛ ቴዎድሮስ ነው ሄዶ ያዳናት፣ አረብኛም ይችላል። ወደ ውስጥ ገብቶ ጠልፎ ያወጣታል ማለት ነው። እንዲሁም መርዝ ልጠጣ ነው ያዳናት ነው የሚባለው እሺ። እና መርዝ ልትወስድ ስትል ያዳናት ቴዎድሮስ እና ከዛ ቀን ጀምሮ በፍቅር ጧ ብለዋል ማለት ነው። አድኗዋት አለ፣ አንቺቺ ሮሚዮ ነ ሰውዬ ማለት ነው። ከዛ በኋላ ላይ አድኗዋት ምናምን አተረፋት እንደ ውለታ ምናምን በቃ ስለፈሩትም ምናምን ሰጡት። ምንትዋበ እንዲያገባ ሰጡት፣ የአዳናትን ልጅ። አሁን ምንማር ፈሩት። አሁን አልጠፈ ስለፈሩት ምን ማድረግ ጀመሩ? እማይሆን ጦርነቶች ላይ ማለት ለብቻ አይደለም፣ እንደ ኢትዮጵያ ታ ቢካሄድ የሚያስፈሩ ጦርነቶች ሌልኩታል። ሰውዬው ቴዲ ነው ሰውዬው፣ እኮ ካሳ አሸንፎ ይመጣል እንዴ አሉ፣ ደነገጡ። እንዲሞት ልከ ነው የሰውዬው። አሸንፎ ይመጣል እንዴ? ዛ እንደዚህ ምናምን ሲያደርጉ እንደመሸለም ያጣጥሉታል። ዛ የማይሆን ነገር ሲያደርጉ እንዲሁም በል ታጠቅ አንተ ምናምን ብላ ታጠቅ የሚለውን ስሙ ላያወጣችለት ሚስቱ ነች። አያቷ ላይ እና አባቷ ላይ አራኝን ወጋችሁኝ የሚረቡ ሰዎች አይደሉም። አንተ እንደዚህ እየተዋጋላቸው የወጉዋል መልሰው ምናምን አለች። አባቷንና እናቷ ላይ የተቀየረ ለባሏ ተደረበች ማለት ነው። ከዛ በኋላ ላይ እነሱ ሊሸፈተ ወጋቸው። ብዙ ታሪክ ነው። አሸነፋቸው። እነሱ በጣም መሸነፍ መሸነፍ ነበርበት። ባይዜሽን ሄግ ግን ይሽላል። ስትራቴጂ ነው። አሸነፋቸው። ጎንደርን እያለ ደብረ ታቦርን እያለ ከዛ በኋላ ላይ ወሎ የራሳ ወሎ ሸሸ ሸሽቷል። ትግራይ ውቤ አለ። ሁሉንም ተራ በተራ ማሸነፍ ጀመረ። የጎጃሙንም አሸነፈ። ጎጃሙ ጋር ጥሩ ሌሽን ነበረው፣ ግን አሸነፈ እሱንም ከዛ በቃ እያለ ወሎንም ሁሉንም ማስገበር ጀመረ ማለት ነው። እና ውቤ የመጨረሻ ውቤን ቁልት ነው ያደረገው። ውቤ በጣም ደስ የሚል ሰው ነው፣ ግን ውቤንም ቁልት አደረገውና እዛው ነገሰ፣ ትግራይ ላይ ነገሰ ቴዲ ማለት ነው። ከዛ ቀን ጀምሮ ዘመነ መሳፍንት ከ7 ዓመት በኋላ ተቋረጠ። ወደ ድሮ ወደ ንግስና፣ አንድ የመሃል ያለው መሪ አቅም ያላት ኢትዮጵያ ተፈጠረች ማለት ነው። ከዚህ በኋላ ላይ እንግዲህ እንቀጠላለን ፓርቲቱ ማለት ነው። ስቲም እንዴት አድርጎ ነው ከንግስና ራስ ማጥፋት እንዴት ደረሰ የሚለውን እንመለከታለን በፓርቲቱ።